በአረበኛ ለመጀመሪያ ጊዜ ፊደላትን ብቻ በማጥናት ቃላትን ማንበብ ያስቸግራል። ይህም የሆነበት ምክንያት ለንባብ የሚረዱ አራት ዋና ምልክቶች ስላሉ ነው። እነሱም ፈትሐ፣ ከስራ፣ ዶማ እና ስኩን ይባላሉ። የአረበኛን ሰዋሰው ጠንቅቆ ያወቀ አንባቢ እነኚህ ምልክቶች ሳያስፈልጉት እንዲሁ ማንበብ አይሳንም ይሆናል። ለጀማሪ ግን እነዚህ ምልክቶች ወሳኝነት አላቸው። ሁሉንም በቅደም ተከተል ቀጥሎ እንመለከታቸዋለን። የመጀመሪያው ፈትሐ። ይህ ከፊደሎች በላይ የሰፈረው ምልክት ፈትሐ ይባላል። ይህች ምልክት ማንኛውንም ፊደል ወደ አማርኛው አንደኛ ፊደል ትለውጠዋለች። የምትቀመጥም ከፊደሉ በላይ ነው። ስለዚህ ፈትሐ ማንኛውን ፊደል ወደ ግዕዝ አንደኛ ፊደል ትለውጠዋለች። ለምሳሌ ሚም ላይ ፈትሐ ብንጨምርበት መ ይሆናል። ካፍ ላይ ደግሞ ፈትሐ ብንጨምርበት ከ ይሆናል። ሲል ላይ ፈትሐ ብንጨምርበት ሰ ይሆናል። ዳል ላይ በተመሳሳይ ሁኔታ ፈትሐ ብንጨምርበት ደ ይሆናል። ማንኛውም ፊደል ላይ የአረበኛ 28ቱ ፊደል ላይ ይህ ፈትሐ የሚባለው በሚጨመርበት ሰዓት ወደ አማርኛችን የመጀመሪያው ያደጓል። ለምሳሌ ሀ ለ ሀ መ ሰ ረ ሰ የዚህን ምድብን እንዲይዝ የሚያደርገው ፈትሐ በመባል ይታወቃል። ሁለተኛው ከስራ ይባላል። ይህ ከፊደላት በታች የዋለው ምልክት ከስራ ይባላል። ይህች አናባቢ ምልክት ከፊደላት በታች የምትቀመጥ ሲሆን ፊደሉን ወደ ሶስተኛ ተርታ ፊደል ሳልስ ትለውጣለች። ለምሳሌ ሚም ላይ እቺ ከስራን ብንጨመርበት ሚ ይሆናል። ዳል ላይ በተመሳሳይ ሁኔታ ከስራ ብንጨመርበት ዲ ይሆናል። ካፍ ላይ ከስራ ብንጨመርበት ኪ ይሆናል። ማንኛውም ልክ ፈትሃ ላይ እንደገለጽ ነው፣ 28ቱን ፊደል ላይ ከስራ ምልክትን በሚጨመርበት ሰዓት ይሄኛው ለአማርኛችን ወደ ሶስተኛው እንዲሄድ ያደርገዋል። ሂሊሚሲ እንደሚባለው በአቦጊዳ ሶስተኛን እንዲዝ የሚያደርገው ካስራ የሚባለው እቺ ምልክት ናት። ሶስት ደማ። ይህ ከፊደሎች በላይ የሰፈረው ምልክት ደማ ይባላል። ይህች ምልክት ከፊደል በላይ የምትቀመጥ ሲሆን ፊደሉን ወደ ሁለተኛ ተርታ ፊደል ከአብ ትለውጣለች። ለምሳሌ ሚም ላይ የደማ ምልክት ሲጨመርበት ሙ ሲል ላይ የደማ ምልክት ሲጨመርበት ሱ ከፍ ላይ የደማ ፊደል በሚጨመርበት ሰዓት ኩ ይሆናል። በተመሳሳይ እቺ ምልክት ለአረብኛ ሀያ ስምንቱን ፊደል በምትጨመርበት ሰዓት ያ ፊደል ለአማርኛችን ሁለተኛ ላይ ያሉትን ተርታ እንዲስ ታደርጋለች ሁ፣ ሉ፣ ሙ፣ ሱ፣ ሩ፣ ሱ የሚባሉትን በእነዚህ ተርታ ያለውን እንዲይዝ ታደርጋለች። አራተኛ ስኩን፣ ይህ ከፊደሎች በላይ የሰፈረው ምልክት ስኩን ይባላል። ይህ ምልክት ከፊደል በላይ የሚቀመጥ ሲሆን ፊደሉን ወደ ስድስተኛ የፊደል ተርታ ሳድስ ይለውጠዋል። ለምሳሌ ሚም ላይ ስኩን ምልክት በምትጨመርበት ሰዓት ም ሲል ላይ እቺ ስኩን በምትጨመረበት ሰዓት ስ። አይን ላይ ስኩን ሲጨመር እ ሌሎችንም ፊደላቶችን ሀያ ስምንቱንም ብንጨምርበት ይሄ ለአማርኛችን የስድስተኛ ላይ ያለውን ተርታ እንዲይዝ ያደርጓል። ሌላኛው እንደ አናባቢነት የምታገለግለን አሊፍ ናት። ይህች ፊደል ከፊደል በስተግራ ወይንም ከበላይ ከተቀመጠች ፊደሉን ወደ አራተኛ የፊደል ተርታ ትለውጧለች። ለምሳሌ ሚም ላይ አሊፍ በምንጨምርበት ሰዓት ሚም አራተኛ የሆነው ምንድ ነው ማ፣ ወደ ማ ታረጓለች። ካፍ ላይም በተመሳሳይ ሁኔታ አሊፍን በምንጨምርበት ሰዓት ካ፣ ሲል ላይ አሊፍ በምንጨምርበት ሰዓት ሳ። ሌሎችንም ሀያ ስምንቱም የአረብኛ ፊደላት አሊፍ በምንጨምርበት ሰዓት ለአማርኛችን አራተኛ እንዲይዝ የአራተኛን ተርታ እንዲይዝ ያደርጓል። እስካሁን ያየናቸውን እነዚህ የአናባቢ አናባቢ ወይንም ሐረካት የሚባሉትን ለየብቻ በፊደል ነበረ። እነዚህ ፊደላቶች እርስ በርስ ከሌላ ፊደል ጋር ተያይዘው ሐረካት ተጨምሮባቸው ምን አይነት ድምጽ እንደሚያየፍ ደግሞ በምሳሌ እንመልከት። አሁን ይሄኛው ቃል ምን ይላል? ጃ ማ አ

ይሄኛውስ ምን ይሆናል? አ ን ተ አንተ። እቺስ ምን ትሆናለች? ለ ስ ተ ለስተ። ይህን ሀልካየን እናንተም በሌሎች ቃላቶች ላይ እነዚህ አናባቢ ፊደላቶችን እየጨመራችሁ መለማመድ ነው። ይህ ቪዲዮ ጠቃሚ ሆኖ ያያችሁት ከሆነ ላይክ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።